የሱ ነው የሱ ነው የሚባል ይሄ ሰውየው ስሙም አላውቀውም፣ እኔ ያላቅለትም። እሱ አጣለቷቸው ነበረ። እንግዲህ አልምዬ የራሱ ፈልጓት ነበረ፣ ብዙ ነገር አበላሽቶባታል። ቀለበትም እያረገ ቴክስት እያረገላት ብዙ ነገር እንግዲህ። ተብሩኬ ያላት ቦታ አይታችኋል፣ ያላቸው ፍቅር አይታችኋል ማለት ነው። ግን ይህን ለማጣላት ጥላቻ ውስጥ ገብቶ ነበረ በጣም ለማጣላት ማለት ነው ጥሎቻ ውስጥ ገብተው ነበረ። ብሩኬ በጣም ተናዶ ነበረ ወላሂ። በነገራችን ላይ ዘንድሮ ብሩኬ ሲናደድ እኔ አሁን ያየሁት ማለት ነው። በጣም ተስፋ ቆርጦ ተእንግዲህ እኔና ሀልሚ እየተለያይተናል ተእንግዲህ በቃ የመጨረሻ ነው ብሎ ብዙ ቪዲዮ ሰርተዋል። አይታችኋል እንደምታውቁት፣ ይሄ እንደ በፊት ብራንክ አይደለም ትክክለኛ ብሎ እውነት እኛም ፈርተን ነበር። በነገራችን ላይ በጣም ማለት ነው። ለምን አልምዬ አብስታው ነበር ማለት ነው። አሁን በነገራችን ላይ ሌላ ነገር አይቀላቀልም ማለት ነው። ደስታ ነው እንግዲህ። አልምዬ ይቅርታ ጠይቃለች ትናንትና። እኔ ይቅርታ ጠይቄ ብዬ ቪዲዮ ሰርቼ ነበረ። በነገራችን ላይ አንቺ ነሽ ጥፋተኛ። ቪዲዮ ላይ አንቺ ነሽ ጥፋተኛ እና ለብሩኬ በደንብ አርገሽ ይቅርታ ጠይቁ ብያት ነበረ። ባልኳት እንግዲህ አላህ ያክብርልኝ ሰምታለች ማለት ነው። አሁ ሰምታን አለች ማለት ነው። እንግዲህ ሁሉም ዩቱበር ሁሉም የሷ ላይ ነበር የፈረደው። ምክንያቱ ልጁ እየሷ ያለው ቦታ በጣም ትልቅ ነገር ነው። ብሩኬ ሴት ልጅ ያከብራል። ክብር ያለው ልጅ ነው። ሴት ልጅ መጎዳት አይፈልግም፣ ልትጎዳ አይፈልግም። እና ለምን እኛ እንጎዳለን? ሴት ልጅ በነገራችን ላይ የሚወድን እና የሚጠላን ሰው አናቅም። እውነት ነው የምላችው፣ አንድ ሰው የሆነ አርቲፊሻን አሳይቶን፣ አንድ የሆነ የሚራገፍ አበባ አሳይቶን ከሱ ጋር ነው እንትን እንላለን ማለት ነው። መጀመሪያ የሚሆነን እና የማይሆነን ወንድ ማወቅ አለብን ማለት ነው። ምሽ ከሁሉም ወንድ ጋር መጨርጨር፣ ከሁሉም ወንድ ጋር ማጨብጨብ፣ ከሁሉም ወንድ ጋር ቀለበት ቆርቆሮ ማድረግ ምንም አያደርግልንም። በጣም ነው የሚያስጠላው፣ ማለት ነው በጣም ነው የሚከብደው ነበረው። ግን እንኳን ደስ አላችሁ እንግዲህ የአልሚዬ ቤተሰብ ተከታዮች፣ ብዙዎቻችሁ ብዙዎቻችሁ በጣም ትስቁቅ ብላችሁ ነበረ። የብሩኬ ቤተሰብ በጣም ተጎዳችሁ ነበረ። ብሩኬማ በጣም በቃ ጭንቅላቱ ተነክቶ ነበረ። አልሐምድሊላ፣ አልሐምድሊላ። እውነት እኔ ደጋግሜ ማለት ነው ይሄን ነገር እንዳይፈጠር ትምህርት ይሆናቸው ማለት ነው። ሁለተኛ እቺ ነገር እንዳትፈጠር ትምህርት መሆን አለባቸው ማለት ነው። ማወቅ መጠንከር አለባቸው ማለት ነው። ሴጣን ከሩቅ አይመጣም። ከጠገባቸው ነው አብራቸው ጠጥቶ አብራቸው ጽናታቸውን አይቶ ነው ከዛ የሚመጣው ማለት ነው እና እናንተ ደግሞ በዛ ሰዓት ማወቅ ትንሽ ትንሽ መጠበቅ አለባችሁ ማለት ነው። ምሽ እንደሌላ ሰው ምሽ እንደሌላ ነገር መንጫጫት እና ታውቃላችሁ፣ ሚዲያ ላይ ከወጣ አንዴ ይበዛል እንጂ ምንም የሚቀንስ ነገር የለም፣ ይበዛል እንጂ የሚቀንስ ነገር የለም። ያችን ነገር እንዳትመጣ መጠንቀቅ አለባችሁ ማለት ነው። በፍቅረኛሞች ላይ የምትገቡ ወንዶች ደግሞ ተጠንቀቁ። በሰው ፍቅረኛ ላይ፣ በሰው ደስታ ላይ የምትገቡ ሰው፣ ለመለያየት የምትገቡ ወንዶች ወላይ ቆጠብ በሉ እንትን በሉ ማለት ነው። እስር ብላችሁ ቁጭ በሉ ማለት ነው። ምሽ የሰው ትዳር ላይ ትገባላችሁ። ሰው ባሞቀው ትዳር ላይ እንዴ፣ ይሄ ትንሽ አይከብዳችሁም? እንዴ፣ ትንሽ አይከብዳችሁም ወይ? እና ፍጹም ደግሞ በጣም ነው የምናመሰግነው ወንድማችን፣ ና ብሩኬ ስላስታረቅካቸው በጣም ከልብ ከልብ ከልብ ነው ምናመሰግነ። እንደዚህ አይነት ጓደኛ ያብዛልን፣ እንደዚህ አይነት ጓደኛ ያብዛልን። በጣም ነው ደስ ያለን እነሱን በቦታ ስላስገባሃቸው። እንግዲህ እንደሚወዳዱ ታቃለ፣ እንደሚፋቀሩ ታቃለ፣ ፍቅረኛ እንደሆኑ ታቃለ አብሮ ዱባይ ሄዶ እንደተዝናኑ ታውቃለህ። የሷ ብሎ ትቶ ስራውን እንደመጣ ታውቃለህ። እና ያ ሰው ነው ጣሶ ነው የምትባል ሰውየው፣ እዚህ ላይ ገብተህ ትናንትና ኮ ብለሃል ኮ እኔና ብሩክ የተለያየን ስትልህ ሃልምዬ እሰየው አልካት፣ እሰየው እንኳን ተለያዩ አይባልም። እንደዚ አይባልም። ምን አስበህ ነው አንተ? በነገራች አንተ ሳካልህም አልሚዬ፣ አሁን ሰው ጎዳሻል። ሁለት ሰው ነው የጎዳሹ ማለት ነው፣ ይህም ልጅ ልብ ሰጠሹ ያው፣ ቀለበት አርግል ያደረገልሽ ቀለበት ማለት ነው። ያኔ ኮሚኒቲው በሮች ማለት ነው። እናንተ በስንት ሰው ነው ቀለበት የምትቀበሉት? አረተው ሀራም አይሆንባችሁ። በስንት ሰው ነው እናንተ ቀለበት የምትቀቡት? ቀለበቱ ዝም ብሎ ነው እንዴ? ነው እኔ የዩቱበሮች ፎርጅት ቀለበት ነው እንዴ ያለው? ወይስ ብር ታወጡለት አላችሁ? እኔ ግር በአሁኑ ሰዓት ወርቅ ውድ ነው የተባለ ነው፣ እንግዲህ ሰዓት ነው የተባለ ነው። ግን እኔ ሳይ ቀለበት ያደረጋችሁ ነው እጃችሁ ላይ ከሌ ቀለበት አረገልኝ ከሌ ቀለበት አረገ ብላችሁ እንግዲህ ሽሩ እንግዲህ ያላችሁ ነው። እኔ ግራ ነው የሚገባኝ ማለት ነው። እና ሀልምዬ ሁለተኛ ትምህርት ይሆንች ማለት ነው። ሁለተኛ ከብሩኬ ሌላ በቃ ማንም ሰው ሲጠራሽ እውነትም እንዳለ ብሩኬ ቶሎ ብለሽ አትውጪ። አት ውጪ በቃ ብሩኬ፣ በቃ ያንቺ ነው። ሌላ የሚወስድብሽ ሰው የለም። ምሽ መጨንጨር፣ ምሽ ከጠራን ሰው ጋር መውጣት፣ ከጠራን ሰው ጋር መሄድ ጣ የሚሆናችሁም ሰው ማወቅ አለባችሁ ማለት ነው። እንግዲህ ብሩኬ፣ እንግዲህ አላውቅም፣ ብቻ እውነት በዚህ ሰሞን በጣም ያናደሽው ነው። በጣም በጣም ማለት ነው። እና አምዬ፣ በዚህ ነገር ብትጠነቀቂ ይሻልሻል። የሚወድሽ ሰው ማወቅ አለብሽ። ከጎንሽ የሚሆን ሰው ማወቅ አለብሽ። ሚያዝንንሽ ሰው ማወቅ አለብሽ። የሚያምርብሽ እና የሚያስጠላብሽ የሚያውቅ ሰው ማወቅ አለብሽ። ምሽ ከሁሉም ወንድ ጋር መጫጫር ከሁሉም ወንድ ጋር አንድ ማድረግ አያዋጣም ማለት ነው። ሀይሚና፣ እኛ እህቶችሽ ነን ስለምንወድሽ ነው ይሄ ምክር የምንቀበልሽ። ለምን ያንቺ ያለው ቦታ ስለምናውቀው አንቺ ደግሞ የእሱ ያለሽ ቦታ ስለምናውቀው እሱ እኔ በነገራችን ላይ ሀይሚና ብሩኬ ተለያይተው ሀይሚዬ ትኖራለች ብዬ አላስብም። ማይታቸው አሳ ትንሽ አልፋ ዱባይ ጥሏት ሄዶ እንዴት እንደታመመች ና በሽተኛ እንደሆነች ማለት ነው። እና መቼም ይጣላሉ ብላችሁም አታስቡ፣ ይለያያላችሁ ብላችሁም አታስቡ። እነሱ ያላቸው ቦታ ሌላ ትልቅ ቦታ ነው። ብሩኬ ይሄን አክል ይህን አክል ብድር በድራው ይሄን አክል ሁሉ ማይታ ይኸው ታርቋል ማለት ነው። አያችሁ በውስጣችሁ ፍቅር ካለ ውስጣችን ሰላም ካለ እንዲህ ነው እላችኋለሁ። የሰው ልጅ ዋናው ክፉ አታስቡ። ክፉ አትበሉ እና እንደዚህ የሰው ባል የምትቀሙት የሰው ሚስት የምትቀሙት ደግሞ ቆጣ ምንበሉ ተጠንቀቁ፣ ማለት ነው። ምንም አያደርግላችሁ ማለት ነው። የራሳችሁ ልዝቅ የሆነ አላህ ይሰጣችኋል ማለት ነው። የራሳችሁ እየሰጣችሁትን አላህ እየሰጣችሁ፣ በሰላም መያዝ፣ በሰላም ማስተናገድ። ምሽ ዛሬ አይቼ ነገ መጣር ከሌላዋ ጋር፣ ዛሬ ከአንዷ ጋር፣ ነገ ከአንዷ ጋር፣ ዛሬ ከሌላዋ ጋር፣ ነገ ከአንዷ ጋር፣ እሱ ነገር አያዋጣችሁም። እቃ እቃ መጫወት ማለት ነው። የትዳር አይደለም ይሄ ትዳር አይደለም፣ ወላሂ ያስጠላል ማለት ነው። እና ሃልሚዬ እኔ አሁን የመጣሁት በሃልሚዬና ብሩኬ ነገር ነው። የእነሱን ነገር ስለሚያንጫጭለኝ፣ ስለምወዳችሁ፣ ስለምከታተላችሁ እና መለያታችሁ ስለማንፈልግ የእናንተ ደስታ ስለሚያምረን ወደፊቱም ነገር ማለት ነው ጥሩ ደስታችሁ ስለምንገናኝ የሱ ብለን ነው ማለት ምክንያቱም ውስጣችሁ በጣም የተዋደደ የተፋቀረ ስለሆነ ስለምናውቃችሁ ብለን ነው። እና እንግዲህ ቤተሰቦች ይህንን ቪዲዮ ያያችሁ ሼል ላይክ ለብሩኬ ደስታችሁ ግለጹ ያን እየደስታችሁ ግለጹ። እንደምትወዱት ተስፋ አረጋለሁ። እንግዲህ በሌላ ቪዲዮን እስከ ስንመጣ ድረስ መልካም ቀን ይሆንላችሁ። ባይ ባይ